ሰላም የቻናል የቤተሰቦች እንዴት ናችሁ? በዚህ ቪዲዮ ቀላልና በጣም አጭር በሆነ መንገድ ኮምፒውተራችሁን እንዴት በፓስወርድ ማሰር ወይም ደግሞ መቆለፍ እንደምትችሉ አሳያችኋለሁ። ተመልካቾቼ እንግዲህ ኮምፒውተራችሁን በፓስወርድ ለማሰር መጀመሪያ የምትሄዱት የኮምፒውተራችሁ ሰርች ቦክስ ላይ ነው ው እንደ ስክሪን ላይ እንደምትመለከቱት እዚህ ስታርት በተን ቀጥሎ ታይፕ ሂር ቱ ሰርች የሚል ሰርች ቦክስ አለ። እሱ ጋር እንሄድና ሴቲንግ ብለን እንጽፋለን። ሴቲንግ ብለን ትንጽፍ እዚህ ጋር ሴቲንግ የሚል አማራጭ ይመጣልናል። እሱን ክሊክ እናደርጋለን። ከዚህ በመቀጠል አካውንት የሚል ታገኛላችሁ። አካውንት ክሊክ ታደርጋላችሁ። አካውንት የሚለውን ክሊክ ስታደርጉ፣ ከዛ ቀጥሎ ሳይኒን ኦፕሽንስ የሚል አለ። እሱን ክሊክ ታደርጋላችሁ። የሳይኒን ኦፕሽን ክሊክ ስታደርጉ፣ እዚህ ጋር እንደምታዩት የሳይኒን ኦፕሽን ዊንዶው ይመጣል ማለት ነው። እዚህ ጋር እንደምታዩት ፓስወርድ የሚል አማራጭ አለ። ፓስወርድ የሚለውን ክሊክ እናደርጋለን ማለት ነው። እሱን ክሊክ ስናደርግ፣ አድ የሚል ይመጣል። እዚህ ጋር ፓስወርድ የሚለውን ክሊክ እንዳደረጋችሁ እዚህ ጋር እንደምታዩት ዩር አካውንት ዳዝንት ሃብ ፓስወርድ ይላችኋል። ከዚህ በፊት የእኔ ኮምፒውተር አሁን ፓስወርድ እንደሌለው ያሳየኛል ማለት ነው። ስለዚህ እዚህ ጋር አድላለሁ ማለት ነው። አድለዋለሁ። እንደምታዩት ይሄ ብሉ ስክሪን መቷል። ክሬት ፓስወርድ ይላል። ምንድን ነው የምታረጉት? ኒው ፓስወርድ ይላል። ስለዚህ አሁን አዲስ ፓስወርድ እናስገባለን ማለት ነው። አዲስ ፓስወርድ በምናስገባበት ጊዜ ግን መጠንቀቅ ያለብን ያ የምናስገባው ፓስወርድ እንዳይጠፋን ወይም ደግሞ እንዳንዘነገው በጣም ልናስታውሰው የምንችለው አይነት ፓስወርድ መሆን አለበት። ይህንን ፓስወርድ ከረሳ ነው ምናልባት ኮምፒውተራችንን ለመክፈት አስቸጋሪ ሊሆንብን ይችላል ወይም ደግሞ በጣም አድካሚ ሊሆን ስለሚችል ፓስወርዳችሁን በተቻለ መጠን ለማስታወስ መሞከር አለባችሁ ማለት ነው። ስለዚህ እዚህ ጋ እኔ አስገባለሁ ፓስወርዴን እንደዚህ ያሪ ያስገባና እዚህ ጋር ከታታችኛው ቦክስ ደግሞ ኮንፊርም ፓስወርድ ይላል። ያንኑ ፓስወርድ አረጋግጥ ነው የሚለኝ፣ ራሱን ደግመዋለሁ ማለት ነው። አዎ የመጀመሪያውና ሁለተኛው ፓስወርድ የተለያየ መሆን የለበትም። ራሱን ነው የምትደግሙት። ከዛ ቀጥሎ ፓስወርድ ሂንት የሚል ታገኛላችሁ። ፓስወርድ ሂንት ማለት ፓስወርዳችሁን ብትረሱት ልታስታውሱበት የምትችሉበት የሆነ ቃል ወይም ደግሞ ፊደል ሊሆን ይችላል። ወይም ደግሞ የሆነች ከፓስወርዳችሁ የተወሰነውን ቀንሳችሁ እዚህ ጋር ልጽፉ ትችላላችሁ ማለት ነው። ፓስወርዳችሁን ስትረሱ ፓስወርድ ሂንድ የሚል አማራጭ ያመጣላችሁና የዊንዶ ኦፕሬቲንግ ሲስተም በእሱ አማራጭ እሱን አማራጭ ክሊክ ስታደርጉ ፓስወርድ ሂንቱ ዲስፕላይ ሲሆን በዛ ዲስፕላይ በሆነው አማካኝነት ልታስታውሱ ትችላላችሁ ማለት ነው ሙሉ ፓስወርዳችሁ። ስለዚህ እዚ ጋ በእኔ ኮንቴክስት እዚጋ ፓስወርድ ላስታውስበት የምችልበት ቁጥር 22 ልበል እና ፓስወርዱ ሲጠፋኝ ይህን 22 ዲስፕላይ ስለሚያደርግልኝ ምናልባት ሙሉውን ፓስወርድ የማስታወስ እድል ይኖረኛል ማለት ነው። እነዚህን ከሞላን በኋላ ቀጥታ ኔክስት እንለዋለን። ኔክስት ኔክስት ስንለው እዚ ጋ ፊኒሽ የሚል ነው የሚመጣው። እዚ ላይ እንደምታዩት ኔክስት ታይም ዩ ሳይን ኢን ዩዝ ዩር ኒው ፓስወርድ ይላቸዋል። ወደ ኮምፒውተራችሁ ከዚህ በኋላ ስትገቡ ይሄንን አሁን ያስገባችሁትን አዲሱን ፓስወርድ መጠቀም አለባችሁ እያለን ነው። ስለዚህ ለማረጋገጥ እዚ ጋ ፊኒሽ እንለዋለን ማለት ነው። ፊኒሽ ስንለው ቼንጂንግ ዩር ፓስወርድ ይላለ። እዚ ጋ እየቀየረው ማለት ነው፣ ፓስወርድ እየሰጠልን ማለት ነው። ስለዚህ ያው አሁን እንደምታዩት በትክክል ዊንዶዋችን ወይም ደግሞ ኮምፒተራችንን በፓስወርድ ቆልፈናል ማለት ነው። እዚ ጋ እንደምታዩት ዩር አካውንት ፓስወርድ ኢዝ ኦል ሴት አፕ ቱ ሳይን ኢን ቱ ዊንዶውስ አፕ ኤንድ ሰርቪስ ይላቸዋል። ስለዚህ እዚህ በኋላ ምንድ ነው የሚሆነው? ኮምፒውተራችሁን ዘግታችሁ ሸትዳውን አድርጋችሁ ወደ ኮምፒውተራችሁ ተመልሳችሁ ስትገቡ ምን ይጠይቃችኋል? ዩዘርኔማችሁን ያመጣና ኢንተር ፓስወርድ የሚል ቦክስ ያመጣላችኋል። እዛ ቦክስ ላይ ፓስወርዳችን አስገብታችሁ መግባት ነው ወ ተመልካቾች የዛሬው ቪዲዮ ይሄን ይመስላል። እንግዲህ ቪዲዮ ከተመቻችሁ ላይክ አድርጉ። ለሌሎች ጓደኞቻችሁ ጠቃሚ ነው ብላችሁ ካመናችሁ ደግሞ ይሄንን ቪዲዮ ሼር አድርጉልኝ። ለቻናሌም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።